ቀነኒ አዱኛ በህይወት እያለች ትደበደብ እንደነበር የሚያሳዩ ማስረጃዎች እየወጡ ይገኛሉ። መረጃ አይናቅም አይደነቅም ብለን ወደ እናንተ ይዘንላችሁ መተናል። እንዲሁም ሌሎች የሚያስቁ የሚያዝናኑና ፈታ የሚያደርጉ ቪዲዮዎችን ጨምረንላችኋል። እስከ መጨረሻ አብራችሁን ቆዩ። መልእክት ፌዳው ነኝ። በቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ እያደረጋችሁ ማዘሯ መጣ ይችላል

ረ ማዘሯ ግን ትለያለሽ። ለማንኛውም ቤተሰቦች፣ እንዲህ አይነት እናቶች ያላችሁ እስኪ ኮመንት አርጉ። በጣም የሚገርማችሁ ነገር አንዳንድ ማዘሮች ማለት ነው፣ በቃ ወሽመጣችሁን ነው የሚቆርጡት። ማለት ነው በቃ ይናገሩታል ነው የሚባለው። ማዘሮቻችን ሮስታችሁን ትንሽ ብትቀንሱ ለማለት ነው፣ እናልፋለን። እንዴት ይትኮራችሁ? ኧረ ሰላም በይና አይ

ቲክቶከር የምንባል ሰዎች የተጨነቅ ነው፣ ጭንቀት ይሄ ነው። በጣም ሀብታም ነው ምንመስላቸው በጣም ማለት ነው። በጣም ሀብታም ነው ምንመስላቸው ግን ጋይስ፣ በእናታቸው በቃ የለንም። ባለፈውም ተናግሬዋለሁ ቲክቶከር ምንም በቃ ማስታወቂያ ሲሰራ ያቺን የሚያገኛትን ብር ከቤት ክራይ አታልፍም። በ በእናታችሁ አታስጨንቁን ለማለት ነው። ደ ከዛ ብር ሳገኝ የሆነ መቅበጥ ምናም ጥሩ ማጥፋት ነው አንድ

ሆነ የሆነ የጉራጅ ከዛ ቀን በኋላ የሆነ እነሱ መጡልኝ እና ግቢ አልቆ ምናምን የሆነ ረፍት ሰዓት አለ። የሆነ በቃ አዲስ አበባ በምን ምክንያት በጣም መገናኘት ስንጀምር ሁላችንም እንዲህ ድንብር ብራችን የወጣን ነበረ። በዛ ላይ ደግሞ የሆነች ፕሮሞሽን እንሰራለን እሷን ማጥፋት የሆነች ፕሮሞሽን እንሰራለን እሷን ማጥፋት የሆነች ፕሮሞሽን እንሰራለን እሷን ማጥፋት እንጂ የሆነ ካፒታል ኖሮን ወይም በየቀኑ የሚገባ ገቢ ኖሮን እኛ ገመር አደለን ታኩሩ እኮ ከሴፍ ሾ በኋላ ነው ጌም የጀመረው። በነገራችሁ ላይ ማለት ነው ቋሚ ኢንካም ለማምጣት ሲል ጌም ጀመረ ምናምን። በቃ ጌመር ከሆናችሁ ብቻ ነው ቲክቶክ ላይ ገንዘብ ቋሚ የምታገኙት እንጂ ኮንተንት ክሬተር ሆኖ ብር ያለው የለም። በቃ መንገድ ላይ ስታገኙን የሆነ በያንድ ንሽ ምናምን አትከሁ፣ በቃ ለማለት ነው ደ እናልፋለን ነው ረጅም ሰው በጣም

ሮስቱ እንደቀጠለ ነው ይላል። ከባድ ከባድ ከባድ ሮስት እየሰማን ነው ሚዲያ ላይ እንግዲህ። በጣም ፈታ የሚያደርጉ ሮስቶች ናቸው። ባይዘው። እናንተ ግን እናንተ ግን ጋይስ ካሞን አበረታቱ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። የኔ ዘፈን ማለት ከተለቀቀ ሙሉ ኢትዮጵያ ነው የሚያነቃነቀው። የምሬ ነው፣ በራብ ነው። ታኩር ግን ከየት ነው የሚመጣለት? ኢሚዲየትሊ ጠዋቆ ነው የሚሰጣችሁ በቃ ጠዋ ማለት እኔማ ከታኩር ጋር አንድ ቀን ገብቼ መፈመስ አለብኝ። ጋይስ ታኩር ሮስት አርጎ መፈመስ አለብኝ እንጂ አላዋጣንም፣ አላዋጣንም። ዘንድሮ እናልፋለን። ለማንኛውም ሄሎ ሁላችሁንም

እቺ ፓርት ማለት ነው ለለኔ አሳቀች። አሁን የገባው ነው። ሰውየው ምርር ብሎት ለራሱ በቃ ቁሙ እያላቸው አሁን የገባው ነው። ይለያል፣ ይሄ ይለያል። ለማንኛውም ማለት ነው በየሰዓቱ በየቀኑ ማለት ነው ቪዲዮ ሼር የምታደርጉ ሰዎች እረፉ። ግን በተለይ ነቆራ ቪዲዮ ምትልኩ ረፉ፣ ረፉ። ሰምተሻል፣ ሰምተሃል። ፋሚሊ ፊት ስልክ ስታወራ ይላል ነው አንተ ሰው አይናፍቅህም ወይ? ያ ያ ያ ኢንሻአላ ነው በላይ በእናትህ ናፍቆኛል። ሰቀሚ ነው ምንድን ነው አልናፈክሁም እንዴ? አረበያ እጅጉን እጅጉን እጅጉን እጅጉን እጅጉን አልናፈክሁም ነው ወፍ ወፍ አረ ወፍ ምን ነገሮች እኮ አይመቻችሁም። አንተ ልጅ በጣም እያናደርከኝ ነው። ትወደኛ ነው ሰትወደኝ ምን ታደጂ እያወቅሽው ዛሬ የመጨረሻችን ነው በቃ። ይሄንን ቃል ካላወጣ እኔና አንተ እንለያያለን።

ፋሚሊ ፊት ግርጣት ማለት ነው፣ አያድርስባችሁ። እኔ ግን ከፋሚሊ ብዙ ጊዜ ርቄ ስለኖርኩኝ አላውቀውም ይህም ፊሊንግ። ለማንኛውም ግን እስኪ እናንተ እንደዚህ አይነት ግርጣት የገጠማችሁ ካላችሁ እስኪ ቆምቱ፣ ቆምቱ። እናልፋለን። ለማንኛውም

አልጠራም ቆይ ቆይ ቆይ፣ ገና ይቀረዋል፣ ገና ይቀረዋል። በእናትህ ቆይ አታስበላኝ። እናልፋለን። እንግዲህ ላለፉት ሳምንታት እስቲል ፍትህ ያላገኘው የቀነኒ ጉዳይ ነው። ብዙ ጊዜ እየተወራ ያለው ነገር በጣም ብዙዎችን ልብ የሚሰብር ነው። አሁንም ተጨማሪ አዲስ መረጃ ወጥቷል። እንግዲህ ያ መረጃ ምንድን ነው? እስኪ እንስማውና የራሳችንን ሀሳብ እንሰጣል። አመመኝ አሁንስ ምን ትሉ ይሆን? አባትዮው በቀደም መጥተው ለኢትዮጵያ ህዝብ አደራ ሰጥተው እባካችሁን አጠገብ ቁሙ ስላለ፣ እባካችሁ ሼር ኮፒ ሊንክ እናድርግለትና ለኢትዮጵያ ህዝብ አሁንም እናዳርሰው እናዳርሶ። ይሄን ጉዳቷን ማለት ነው። ይሄንን እያየን እንደዚህ ተጎድታ እያየን ራሷን አጠፋችን ምለውን እንዴት አይምሯችን ይቀበላል? እንዴትስ አይምሯችን ይቀበላል? በቀደም እጇ የተሰበረ አይኗ የበለዘውን አየን። ዛሬ ደግሞ ሙሉ ሰውነቷ እንዳልነበረ ተደርጎ ይሄንን እያየን ምን፣ በጣም ብዙ ሰው ደግሞ አለ መደበቅ፣ እውነታዋን ለመደበቅ እየተሯሯጠ ነው። ግን የአምላክን ስራ ኢዮት የፈጣሪን ስራ በቃ ጎልግሎ ጎልግሎ ያወጣላታል። ስለዚህ ከሰው ቢቀርም ከሰው ቢቀርም ከሱ ግን አልቀረም። እውነታዋ እየወጣ ነው ያለው በፈጣሪዋ ዘንድ ማለት ነው። እንግዲህ እንደምታዩት ነው። ቀነኒ ትበደል ነበር ስል ከመሬት ተነስቼ ከክፋት ተነስቼ ከምን ተነስቼ አይደለም የአንዱ አለም ጥላቻ ኖሮብኝ አይደለም። ግን በሴቶች ላይ የሚያደርገው ነገር እጅግ አሰቃቂ ስለነበር ሙሉ የኦሮሞ ህዝብ በአሁን ሰዓት አብዛኛው የኦሮሞ ወንድምናቶቼ ትግሉን ስለተቀላቀሉ ፍትህ ለቀነኒ እያሉ ስለሆነ እጅግ አድርጌ አመሰግናለሁ። የኦሮሞ ወንድምናቶቼ ናቸው እያንዳንዱ መረጃ እያወጡ የሚነግሩን፣ እጅግ አድርጌ አመሰግናለሁ። እንግዲህ እኔ ካወጣሁት ፎቶ በኋላ ይሄኛው መጥቷል። ይህታችን እንዴት ይቀጠቅጣት እንደነበረ በታናሽ ወንድሟ ፊት ምን ሲያደርግ እንደነበር ተናግሬ ነበረ። ምንድን ነው የሚያደርግ የነበረው ቢሰክሮ መጥቶ ሊደበድባት አጠፋት አለው በሚልበት ሰዓትና ተውብ ሲባል ለያዥ ለምን አልቻልም ብሎ ሲተኩስ ወደ ኪችን ላይ ተቦድሷል። ይህን ነገር ተናግሬ ነበር። አሁን ሰው ሙሉ በሙሉ ይህን መረጃ እያወጣ እየተቀባበለው ይገኛል። ፍትህ ለዚች ምስኪን ልጅ አባትየው አደራ ብለውናል። እኔ አባትየው አደራ ሳይሉ ጨምሬ ነው ስናገር የነበረው። ሁላችሁም ማድረግ ያለባችሁ የሴት ልጅ ስቃይ ኢትዮጵያ ላይ ይበቃል ስለታወቁ ብቻ ያዙ ይልቀቁኝ የሚባለው ነገር ግራኔ ይገባኝ። እኔ ኦሮሞ አርቲስቶች በአሁን ሰዓት ያላችሁ መሳሪያ ምንድን ነው የሚያደርግላችሁ? እኔ እስከማውቀው ድረስ አርቲስት ፍቅርን፣ አንድነትን፣ ማንነትን የሚል ነው። በትግል ደግሞ ከሆነ በትግል ደረጃ የታገለው አጫሉ እንጂ እናንተ አደላችሁ የት ነበራችሁ? አጫሉ እንጂ ታግሎ በአሁን ሰዓት በማይረባ ነገር ይወጡ ያለፈው ሌሎቻችሁ የት ነበራችሁ? የት ነበራችሁ አራት ኪሎ ከተገባ በኋላ ሽጉጥ ይዞ ያዙ ይልቀቁኝ በየሰፈሩ ማለት ነው። የእናንተ ጀብድ፣ የእናንተ ጀግንነት። ስለዚህ አሁን የምንለው ምንድን ነው? መንግስት ይህን ነገር መከታተል መከታተል አለበት። ይሄ ገዳይ ነው። ሙሉ የኦሮሞ ልጆች አሁን፣ ሙሉ ባልልም፣ አብዛኛው ከቀነኒ ጎን ቆመዋል። መረጃዎች በጣም እየወጡ ነው። ሴቶችን በጣም አቢዝ የሚያደርግ በአረጌ ነው። ፖርትላንድ ላይ አሜሪካን ሀገር መጥቶ ሴት ልጅን ደብድቦ ሁለተኛ ይመጣል፣ ሺሻ ቤት ሴት ልጅን አስተናጋጅን ደብድቦ ከዛ በኋላ ሲጠጣ ማለት ነው። ሁለተኛ አሜሪካ እንዳይመጣ ነው የተደረገው። እንደዚህ አይነት መረን የሆነን ሰውዬ እያገዛችሁ ከጎኑነን የምትሉ ሰዎች ዛሬ እያፈራችሁ ነው፣ ዛሬ እየተሸማቀቃችሁ ነው። እውነት ከያዝክ አንድ ትበዛለህ፣ ውሸት ከያዝክ በሙሉ መደበቅ ትጀምራለህ። እነራች የምትባል አንተ እከክ አሁን የት ነህ? የት ነው የምትደበቀው? የትለት ገባ ነው እየተሽለጠለጥክ እያለ ነው አረን አውጣና ተናገር ስለዚህ አሁንም ፍትህ ለቀነን ይላሉ ወንድምናቶቼ እጅግ አርጌ አመሰግናለሁ ሰላማቸው ይብዛል ፍትህ ለቀነኒ እና ለሴቶች የሚለው የሁል ጊዜም የኢትዮጵያውያን ጩኸት ነው፣ ይሄ ምንም ጥያቄ የለውም። ግን የቀነኒ ጉዳይ እንግዲህ እለት ወደ እለት አዳዲስ መረጃዎች አዳዲስ ኢንፎርሜሽኖች አዳዲስ ጥቃት ሲደርስባት እንደነበር የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ እውነታውን እግዚአብሔር አሁንም ጎልጉሎ ያወጣዋል። ገና አረፈደም። እንግዲህ አንዱ አለም ጎሳ አሁንም በህግ ጥላ ስር ነው የሚገኘው። ፍርድ ቤት ቀጠሮ ደርሶ ደግሞ ቀጣይ ሳምንት ምን ሊባል እንደሚችል አብረን የምንሰማው ይሆናል። እናንተ ግን በዚህ ዙሪያ ምን ተሰማችሁ? እኔ በበኩሌ እጅግ በጣም አዝኛለሁ። እውነት ለመናገር አንድ ተወዳጅ የኦሮመኛ ሙዚቃ አቀንቃኝ በኢትዮጵያውያን በቃ አብዛኛው ህዝብ የሚወደድ እንዲሁም ደግሞ ብዙ ወጣቶች አርአያ አድርገው የሚከተሉት አርቲስት ነው፣ ይህ እንግዲህ አንዱ አለም ጎሳ ማለት ነው። እሱ እንደዚህ ሚስቱ ላይ እንዲህ አይነት ጥቃት ይፈጽማል ተብሎ መረጃዎች ሲወጡ ስትሰሙ ማለት ነው እንዴት እንደሚያም ጀዋብ ነው አይዲያ ጋይዝ። ምክንያቱም በጣም የምትወዱት ሰው እንደዚህ ያደርጋል ከሌ ምናምን በቃ ሾክድ ነው የምትወቱ አንድ መደበኛ ሰው እንኳን ሊያደርገው የማይገባውን ነገር ተጽዕኖ ፈጣሪ ሰው ሚሊዮኖች እንዳሪያ የሚከተሉት ሰው እንግዲህ ሴቶች እንደሚ ጥቃት እንደሚሰነ ሴቶች ላይ ጥቃት እንደሚያደርስ እንዲሁም ደግሞ ቤት ውስጥ ሁላ ሽጉጥ አውጥቶ ተኩሶ እንግዲህ የሆነ ነገር ብለ ሁላ ለማብራራት ሁላ የሚከብድ ነገር ይሄ ነገር። አሁንም እውነቱ ወጥቶ የአባቷ እንባት አብሶ የቤተሰቦቿ እንባት አብሶ እንዲሁም ደግሞ የእሷም ደም ተመልሶ ለማየት ያብቃን ሁላችንም። ለዛሬ አዘጋጀ ሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰጥተን አልፈናል ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መለ